ሰላም ሰላም፣ ጉድ ዩቲዩብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ኢትዮጵያውያን ኤርትራውያን ወገኖቼ፣ እኔ እኮ እኔ እኮ ግርም ድንቅንቅ የሚለኝ ማለት ነው ቤተሰብዬ። እስኪ አሁን የሩታን ፎቶ ከኋላ ፖስተር ላይ መለጠፍ ምን አስፈለገ? እኔ ብያችኋለሁኝ ዛሬ ቪዲዮውን የተከታተላችሁ፣ በቀደም የተከታተላችሁ ወገኖቼ፣ አብርሃም አንተ ወንድ ከሆንክ እስኪ የሩታን ፎቶ ሰት ለጥፍና ብዬው ነበረ። ይኸው ዛሬ ጥፍ አድርጎ መጣ። ምክንያቱም ካለ ሩታ ይታይማ ባይዘው የሩታ ጀግንነቷን አስመስክራለች። ሩታ ምን ያህል የሰው ፍቅር እንዳላ በዚህ አጋጣሚ አስመስክራለች፣ ለነዚህ ለማይረቡ ጉደኞች ማለት ነው። አዎ አንተ ዛሬ እሷን ፈተህ ማለት ነው። በሶስት ቀን ውስጥ እኮ ነው የከዳካት። በሶስት ቀን ውስጥ ማለት የከዳት። ቀድመህ ቢሆንም ሶስት ቀን አስመስለካል። ሶስት ቀን አስመስል። ከዛ ዳንክ በውሽማ ማለት ነው። ከዛ በኋላ ቀጠለ ላይፍክ ምንም እንደሌላ አስመስለ ዛሬ አትምጣን ችሙን ሽሱ ማለት ነው። የእናንተ ጉዳይ ካለቀ ድሮ ገና ድሮ። ሰሞኑን ያው ልጅ ነው የምንጠብቀው ከናንተ ማለት ነው። ልጅ በልጅ አብርሃም ዘሩ ማለት ነው በምድር ላይ እንዳሸዋ ይበዛል። ገና ደግነቱ ዋናዋ ማለት ነው በቅቷታል። እንዲህ አይነት ባለ ህይወት አያስፈልግም ብላ ነገሩን ከቋጨችው ቆይታለች። እናም ቤተሰብ ማለት ነው። አያስገርምም ግን እዚህ ታሪክ ውስጥ ዛሬ ሩታለች ቤተሰብ የለችም አይደለ ሩታ ወደ ቤተሰቦቿ በሰላም ልጇ ልትገላገል ሄዳለች። እና ለምን የሩታን ፎቶ እዛ ጋ ለጥፎ መምጣት አስፈለገ? ብያለው እኮ እኔ፣ ቀደም ምን አልኩ መሰላችሁ? ቤተሰብ ቪዲዮን ከተከታተላችሁ፣ እስቲ አብርሃም አንተ ጀግና ከሆንክ የሩታን ፎቶ ሳትለጥፍ በራስክ ና ብዬው ነበረ። ማንም አያይማ ሩታን ትንሽየዋ የተቀረጸች ፎቶዋ ብቻ ትለጠፍ። ሰው ስለሚወዳ ሰፍ ብሎ ነው የሚመጣው፣ አንተና ሄርሜላን ወዶ ምናምን ተንሰፍስፎ ሊመጣ እንዳይሆን ብቻ እንዳታስቀን ማለት ነው። አንተ በስነ ምግባርም ማለት ነው ሰው እየጠላክ ነው። ባይዘዌ በአብዛኛው ሰው ጠልቶካል። ልክ ሄርሜላ እንደተጠላችሁ ማለት ነው። ይሄ ድርጊታችሁ ለማንም ስለማይጠቅም ምንም ስለማይገኝበት አመንዝራነት የሚያሳይ ቪዲዮ ስለሆነ ምን ብላችሁ በዚህ ትምህርት ትወስዳላችሁ? ምን ብለን እስቲ እስቲ ንገረን እስቲ እናም ለምን የሩታን ፎቶ ለጥፈ መጣ በቃ ትተሃት የለ እንዴ አፈልጋትም አይደለ እንዴ ሄርሜላን ፈልገህ ሄርሜላን መርጣ አይደለ እንዴ ሩታን ይተውካት ስለዚህ ለምን ፎቶዋን ተጠቅመ ትመጣለ መጣለ ከወደዱ ማይቀር እስከነ ምናምኑ ይባላል ከጠሉ ማይቀር ርግፍ አርጎ መተው ነዋ ለምን የእሷን ፎቶ እየለጠፍክ ትመጣለህ በራሳ ትተማመንም፣ በቃ ምክንያቱም ብቻን ምን ቪዲዮ ብሰራ ይታይልክ መቼም ማለት ነው። ሩታ ብታቅ ኖሮ እሩታ ያንተ ህይወት ብራይት ሆኖ፣ ለዚህ ለዚህ ለዚህ ለዚህ ደቂቃ ያደረሰች ከእግዚአብሔር ጋር ሩታ ነች። ገባ አይደለ እጅክ ላይ የነበረውን ዳይመንድ ነው አንሰተክ ሚዳ ላይ ዘረገፍከው። ስለዚህ አሁን ላይ እሷን አልፈልግም ብለ ትዳሯን ህይወቷን እንድትፈታ አድርገህ በገዛ ጋጦጥ ስራክ ከተውካት በኋላ አሁን ለምን የእሷን ፎቶ ትለጥፋለህ? እስቲ ሄርሜላን አምስት ስድስት ቦታ ለጥፋትና አብራችሁ ተለጣጥፋችሁ ስሩ ቪዲዮ። በቃ አታምጣት። ሩታን አንተ ላይ ለምን ታመጣታለህ? ባሏ ነኝ እንዳትል፣ በቃ ባልነትህ እኮ አቅቷል። ከዚህ በኋላ ያንተ ባልነት ዜሮ በመቶ ደረጃ ደርሷል ማለት ነው። እስቲ በቀደም ምን አለች ሩታ እኔ ቢያንስ ትንሽ እንኳን እንዳስብ ትንሽ እንኳን መለስ ብዬ እንዳላይ ነገሮችን እንደዛ እንዳይሆኑ የሚያስገድዱ ቪዲዮዎች እየተለቀቁ ነው ብላለች። ሄርሜላ ቤቱ መታያደረች ነው የዋለሽ ቀን ማለት ነው። ቤተሰብ አንዴ በቁምጣ ነበረች፣ በማግስቱ ደግሞ በሱሪ በቤት ውስጥ ልብስ ሆና መጣች። ሲጀመር ካስተዋላችሁ የዛን ቀን ኖርማሊ ቦርሳዋን እና ለአብርሃም ለጩጩው አብርሃም ምግብ እምቢ ስላለ ምግብ ይዛለት የመጣሽ ቀን ማለት ነው። ምንም አይነት ትርፍ ልብስ ይዛ አልመጣች። ስለዚህ እቺ ልጅ የለመደች ናት። ከዚህ በፊትም በአንድ ቪዲዮ ላይ ምን ብሏል? ከዚህ በፊት ቤቱን እንደምታውቀው ተናግሯል። አስተውላችሁ የምትከታተሏቸው ከሆነ እንዴት ቤቱን አወቅሽው ሲላት የበዓል ቀን ትዝ ካላችሁ አ ከዚህ በፊት ለነገሩ ታቋለች፣ መታለች አለ። አምልጦት ይሁን በስተት ይሁን አላውቅም፣ ግን ኦዲየንስ ስለማያስተውል ሰምቶላሽ ይላል። በቃ ኑርማሊ ሃይላይቱን ነው የሚያየው አብዛኛው ኦዲየንስ። እኛ ግን በእነሱ ላይ ትክክልም ከሆነ ጥሩም ሀሳብ ከሆነ ሀሳቡን ለመስጠት እንዲመቸን አጢነን ነው የምናዳምጠው። ተረዳችሁኝ አይደለ አብርሽ ባይዘው ጢአትክ የት እንደምትሄድ ታውቀዋለህ ማለት ከዚህ ኃጢአትክ የምታተርፈው ነገር ትርፉ ኃጢአት ብቻና ብቻ ነው። ምንም ሰው እኮ ሚዲያ ላይ አናንተም ማለት ነው፣ እኔ ልንገር ከዚህ በፊት በአንዳንድ ትልልቅ ሚዲያዎች ላይ ያቀረቧችሁ ሰዎች አሁን ላይ እንደሚጸጸቱ ነው ምነግርክ መረጃ በዚሁ ላቀብልክ ምክንያቱም ማለት ነው አሁን ላይ ያለ ስነ ምግባራችሁ እንዲህ አይነት ስነ ምግባር እንደሆነ ቢያውቁ ኖሮ መጀመሪያም ትልልቅ የዩትዩብ ቻናሎች ላይ አያቀርቧችሁም ነበረ። በተለይ አንተ በተለይ አንተ የታሪኩ መበላሸት ምክንያት አንተ አደለ። ስለዚህ አሁንም ወደፊትም ምንም አይነት ትልልቅ ኒንጃ ፌመስ የሚባሉ የዩቲዩብ ቻናሎች ላይ እንደ ሳምፕል እንኳን መቅረብ ማችሁ ናችሁ። ዜሮ በመቶ ሆናችኋል። ስለዚህ በፊትም የሰራኸው ነገር ኖርማሊ በህዝብ ዘንድ እውነት የሚያስመስል እውነተኛ ፍቅርን የሚመስል ነገር ነበር የሰራው ግን እውነት አልነበረም። በልጅቷ ህይወት ነው ተጫወትከው። ጊዜ ዘመኗን ነበር የፈጀባት። ኤኒዌይስ እሱ ቀንና ጊዜ አለው ሁሉም ፍርድ የሚያገኝበት ማለት ነው። በሱ ህይወት ተጫውተክ ይደላኛል ብለ እንዳታስብ እና ሄርሜላ፣ አንቺስ እንደ ሴት ለምን እንደው አትከበሪም ማለት ነው? ምነው በእናትሽ ክብር እኮ ይበልጣል። ባይ ዘ ወይ ማለት ነው እንዲህ መልከስከስ ጤናማነት ነው ብለሽ ታስቢያለሽ። እና አንቺ ራስሽ በዚህ ልክ ሰብስክራይብ ብታገኚ ምን ይተርፍሻል? ማለት ጥሩ ስነ ምግባር ይዘሽ እኮ አልመጣሽም። በቃ አንዲት የምትፈራ ወንዶችን የምታገለባበጥ ሴት ባህር ይዘሽ ስለሆነ የመጣሽው ምን አይነት ባህሪ ነው ይሄ? ለወደፊትሽ አንቺ የምታስቀጥው በዚህ በቃ ጋጦጥ በሆነ ስነ ምግባርሽ ማለት ነው። በዚህ ልክ ሚዲያ ላይ መታወቅሽ ለአንቺም ደም የሚፈይድልሽ ገንዘብ ይሄን ያህል ከክብር ይበልጣል ማለት ነው። ክብር አይበልጥም እንዴ? በጣም ነው የምታሳዝኑት። ለማንኛውም እናንተም ሚዲያው ላይ የተጨማለቀ ስራችሁን እያመጣችሁ ህዝባችንን እየበከላችሁ ነው፣ ሀይ የሚላችሁን ያጣችሁት። ለሁሉም ቀን አለው፣ የምትረጋጉበትና እንደ በረዶ ውሃ የምትቀዘቅዙበት ጊዜና ዘመን ይመጣል። እቺ አሁን የምታደርጓት ድርጊትም ታልፋለች፣ ሁሉም ያልፋል። ነገ ዞር ብሎ እናንተን የሚያችሁ ሰው እንደማይኖር ግን ከአሁኑ ተነብይላችኋለሁ ማለት ነው እኔ ማንም ሰው በዚህ ጸያፍ ተግባር ማለት ነው እኔ ልንገራችሁ፣ የተወሰነ ጊዜ ነው ብትቀጥሉ ኖ ከዚህ በኋላ በእናንተ ማለት ነው ምንም ደስተኛ የሆነ ኦዲየንስ አይኖርም። አብዛኛው ኦዲየንስ በእናንተ የተከፋ ነው። መረጃ ምናልባት የማታዩ ከሆነ ቪዲዮ ለቃችሁ እናንተ ወደ ጭፈራችሁ ስለምትሄዱ ሰው የሚጽፈውን ኮሜንትም አታዩም። ባይ ዘወይ ማለት ነው። ስለዚህ በራሳችሁ ላይ በራሳችሁ ላይ የሚያስጠላ የሆነ ቀጣይ ህይወት ምዕራፍ እየዘረጋችሁ ነው። እሩታ ጀግና ሴት ስለሆነች ምንም አትሆንም። አይደለም ከእሷ ጋር እንዲህ እየተገለባበጥ ከዛ ላይ ብናይህ ቀርቶ በሪያሊቲም ብናያችሁ ማለት ነው ምንም እኛም አይመስለንም። እሩታም ትታችኋለች። እንኳን እኛ እሩታ እንኳን ኢግኖር አድርጋችኋለች ሁለታችሁንም። ምክንያቱም ቦታው አይደለም አይመጥናትማ። እሷ የሚያስፈልጋት ጽድት ያለ ማንነት ቦታ ነው ጽድት ያለ ስብና ጽድት ያለ ሰው ጽድት ያለ አስተሳሰብ ያለው ጨዋ ሰው ነው ለሷ የሚያስፈልጋት ስለዚህ ግም ለግም አብርሃዝ ግም ይባላል በደንብ ማች አድርጋቸዋል ሄርሜላም ጋጦጥ ስራ ነው ስትሰራ የምናያት እስካሁን ድረስ የምትሰራውም አብርሃምም ከሄርሜላ በፊት ከብዙዎች ጋር ሲነካካ ነው እዚህ የደረሰው ስለዚህ የሚረባ ሰው አይደለም ከሚረባ ሰው ነው እንጂ መልካም ነገር የሚጠበቀው ከማይረባ ሰው ምንም አጠብቁ ከዝንብ አር እንጂ ማር አይገኝም ገባችሁ አይደለ ስለዚህ ዛሬ ላይ ይህንን ያስመሳዩ ቪዲዮዋቸውን ብታመጡ ማለት ነው፣ ከዚህ በፊት የተፈጠሩት ነገሮችን እኛ ስለትገባን ገባን ቀድመን ስላየን። ጓደኞቻቸውም እንዲህ እያፈረጡ እኮ ነው ሚዲያ ላይ ወጥተው እኛም ደንግጠናል፣ ሁለቱ ማል ባየነው ነገር ብለዋል። ከዚህ በላይ ምን አለ? አብሯቸው እዛ ቁጭ ብሎ የበሉት ጓደኞቻቸው ዛሬ እናንተን ጉድ እያወጡ ነው ማለት ነው በዚህ ልክ። ስለዚህ አዲስ አይደለም ልንላችሁ ነው። ዛሬ ከሄርሜላ ጋር እንዲሆነ መምጣት አዲስ አይደለም። ሲጀመር ደግሞ ማለት ነው ሰው ከእንቅልፉ ሲነሳ እሺ ደነገጥክና ተነሳክን። በል ታሪ መልሰክ። ምንድን ነው ስራው የሚያወሻሽቅ? አስር ጊዜ እንደዚህ ሞባይል መፈልግ እየመሰል ሰውነቷን የምትነካካኝ ነበር። ያው ቪዲዮ ማየት ትችላላችሁ። በጣም በጣም አብሬሽ። በጣም ስስ ነህ አንተ፣ በቃ ስስ፣ በቀላሉ የሚሸነፍ የሆነ ጠንካራ ወንድ አይደለም። የምሬን ነው። ወይኔ ሩታዬ፣ ወይኔ ለዚህ ሰው እንዴት ባል ባል አንቺ ይገባል። እኔ እውነት የማይመጥናት ሰው ላይ ወደቋ ነው የሚቆጨኝ። ሌላ ምንም አይቆጨኝም። ምንም አይቆጨኝም። ወይኒ በቃ ምንም ከመቆጨት ውጭ ምንም አናመጣማ። ስለዚህ ደግሞ ሌላው ነገር ምንድነው ሰው ከእንቅልፉ ሲነሳ እሺ፣ ደነገጥ ከተርበተበት ካለፈ ይሄ አስመሳይ ማንነታችሁ አለፈ። ሰው መጀመሪያ እስቲ ልታጠብ፣ እስኪ ወደ መፀዳጃ ልሂድ ነው የሚለው። ዘሎ ምን አለ ምግብ አብርሽ ባይዘዌ ማለት ነው። በዚህ ቁመትክ በጥረትክ ላይ እንደገና ተደበልብለክ ከሁለት ዓመት በኋላ አብራ ምንዩት ቤተሰብ አታቁትም ማለት ድንች ትልቅ እየ ድንች የተደበለበለ መስሎ ማንነቱ ነው የሚጠፋው። ከዛ ያኔ ሴቶቹም ዞር ብሎ ያያልኩም ሲጀመር አሁንም ምንንም አይቶ አይደለም የመጡት የመጡት መኪና ክን አይተው እንደፈለክ ፈታ እንደፈለክ ቦርቀቅ ማለት የምትወድ ወንድ መሆንክን አይተው ይህ ንፈልቀው ነው። ማንም ሴት አብርሃምን እንዲህ በእንጨት የምታገላብጧት አትኖርም ነበረ በበፊት ታሪኩ ሂስትሪው ቢሆን ማለት ነው። ስለዚህ እዛው እንደፈለጋችሁ መሆን ትችላላችሁ። ሩታን ለማሳዘን ወይ ሩታን ልብ ለመስበር ከሆነ እመኔ ማለት ነው ትስቀባችኋላችሁ። ባየችው ቪዲዮ እሷ ትስቃለች። ሌላ እንደ ሩታ ቅንጣት ከዚህ በኋላ ታዝናለች ብላችሁ እንዳታስቡ። አንተ ግን እርጉም ነክ ማለት ነው። የሰው እርጉም ቢያንስ እች ልጅ እስክትገላገል እንኳን ፋታ አልሰጣትም። ሄርሜላ የሴት ክፉ በዚህ አይነት በዚህ ልክ ሩታ አልበደለችሽ፣ አልገፋችሽ፣ ወይም እኔ ምን እንዳጠፋችብሽ አላቅም። ትንሽ ለህሊኗ ማትራሪ እርጉም ሴት አንቺ ናየው። በፕራንክ ሀሳብሽ እንዲህ አይነት ቅሌታም ቪዲዮ ሰርተሽ እንደምታየው ታውቂያለሽ አደለ? ግን አንቺ የዘራሹን ነገ ታጃለሽ። አንቺ ነገ ታረግጃለሽ። አንቺ ነገ እንደሴት ትወልጃለሽ አይደለ? እመኝኝ እያንዳንዷ ስቴፕ ትቀመጥልሻለች። አንተም እንደዛው እቺ ሁሉ ትጠራቀማለች። ባይዘዌ ሰዎችዬ አንድ ነገር ልንገራችሁ፣ ሰው የዘራውን ያጭዳል የሚባለው ቃል ብቻ አይደለም እግዚአብሔርን ነው የምላችሁ። ሰው ባረገው ልክ ተመኖኑ ይከፈለዋል የሆነ ጊዜ። ብታምኑ ባታምኑ፣ ይሄ ነገር ሳይሆን የቀረ በማንም ሰው ላይ የለም። በዘራችሁት ልክ፣ መልካም ስዘሩ መልካም አዝመራ ታጭዳላችሁ። ጊዜና ዘመን ግን ይቆጠራል። ቶሎ ሁሉ ነገር ላይሆን ይችላል። አንዳንዴ ፈጥኖ ይከሰታል። በዛ ሰው ላይ የሰራው በደል፣ ግፍ ፈጣሪ ነው የሚከፍለው የፈጣሪ ደግሞ ቁጣ ደግሞ አችሉት፣ እሱም ፍሩ። ችግር የለም ዛሬ ፈንጩ፣ ዛሬ ዝለሉ፣ ዛሬ እንደፈለጋችሁ ሁኑ። ነገ እናንተ ቀን አይደላችሁ። አዎ በተረፈ ቤተሰብዬ እኛን ለማስመሰል ነው የመጡት። ልክ ምንም ከዚህ ፊት እንደሌላቸው አስመስለው መጡ እንጂ ልጆቹ ጉዳያቸውን ከጨረሱ ቆዩ። ለሩታን ዘጠኝ ወር መጠበቅ ያቃተ ወንድ እኮ ነው አብርሃም ማለት ነው። በስመ አብ አንተ ግን በዚህ ልክ እንደዚህ ሆነህ መጨረሻህን በእኛ ልብ ውስጥ በዚህ ልክ በመቀመጠ አብርሽ በጣም ነው ማዝነው ነው የምሬን ነው። አጥፊ ነው፣ አጥፊ፣ አጥፊ ከጥፋት ውጪ ምንም አታቆም ሲጀመር እና ሴትዮ ደግሞ ደሞ ክብር ቢኖርሽ እንዶ ትንሽ ለራስሽ ትንሽ እኔ ግን ቤተሰብ የላችሁም? እሺ፣ እሱስ እናውቃለን፣ ስለ ቤተሰቡ አንቺስ ቤተሰብ የለሽም? ቢያንስ ወልዶ መቼስ ከዘር ውጭ አልተፈጠርሽም መቼስ፣ ቤተሰብ ይኖራል አይደለ? እንዴት ለእነሱ እንኳን ትንሽ የማይዝሽም ማለት ነው? ለራስሽ ክብርሽን አተሻል፣ ትንሽ ለቤተሰብሽ አታዝኝም፣ ትንሽ እንዱ ነውር ስራሽ አይዘገንንሽም? እንደው እንደ ሴት ክብር የሚባለው ነገር አያሳስብሽም? ለራስሽ አንቺም እንደ ሴት መቼስ ነገር ሴት ሆነሽ እናቶኛለሽ አይቀርም መቼስ ወጉ። ፈጣሪ ልቦና ይስጣችሁ፣ ፈጣሪ ልቦና ይስጣችሁ ነው። ሌላ ምንም አይደለም። ለማንኛውም አሁንም በድጋሚ እንገር አብራም፣ የሩታን ፎቶ እየለጠፍክ አትምጣ ብለን ካልሰምተሃል ሰላማችሁ ይብዛልኝ ቤተሰብ።